በስመ አብ ወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ግንቦት ዘጠኝ ቀን በአመታዊ ክብረ በዓልነታቸው ታስበ የሙሉ በዓላት ከተሳቱ ቅዱሳን አንዱ የሆኑት አቡነ አፍፄ በሞት ፈንታ እንደ ሄኖክ እንደ ኤልያት የተሰወሩበት እለት ነው። ሌላኛው ከተሳቱ ቅዱሳን አንዱ የሆኑት አቡነ ጉባ እረፍታቸው ነው። እንዲሁም በዚህ ዕለት አቡነ መዝራዕተ ክርስቶስ እረፍቱ ነው። ይኸውም ሃይማኖት ምግባር ትሩፋትን ተመልክተው አጼ ፋሲል ልጃቸውን ድረውለት በቤተመንግስት በክብር በድሎት ሊያኖሩት ሲሉ እርሱ ግን ንጉሱን ጥሎ በመጥፋት መንኖ ገዳም በመግባት ብዙ ተጋድሎ ያደረገ ጻድቅ ነው አቡነ መዝራዕተ ክርስቶስ የዛሬ የሚታሰበው በእረፍቱ የአንጾኪው አቡነ ስምዖን ዘአምድ እረፍቱ ነው አቡነ ስምዖን ዘአምድ እርሱም ከብዙ ተጋድሎ የተነሳ ከድንጋይ ምሰሶ ላይ ወጥቶ በላዩ ላይ ሰባት ዓመት ቁሞ የጸለየ ታላቅ አባት ነው። አባቱ ዮሐንስ፣ እናቱ ማርታ ይባላሉ። እናቱ ገና ሳትጸነስ ሳትጸንስ መጥምቁ ቅዱስ ዮሐንስ ተገልጾላት ልጅ እንደምትወልድና ከእርሱም የሚሆነውን ሁሉ ገለጠላት። ስሞንም ተወልዶ ሰባት ዓመት በሆነው ጊዜ በአንጾኪያ ወዳለ አንድ ገዳም ገብቶ የምንኩስና ቀንበር ተሸከመ። መላእክትም እየተገለጡለት መንፈሳዊ ምግብ እያመጡለት ያስተምሩት ነበር። ከብዙ ተጋድሎም የተነሳ ከድንጋይ ምሰሶ ላይ ወጥቶ በላዩ ሰባት ዓመት ቁሞ ጸለየ። ወደ ሌላም ተራራ ሂዶ በስራው ድንጋይ በሰረበ በወደ ሌላ ለተራራም ሂዶ በሰረው የድንጋይ በዓት ውስጥ ገብቶ ከእርሱ ሳይወጣ ሀያ ዓመት ኖረ። ከዚህ በኋላ ሌላ አንድ ትልቅ ተራራ ሌላ ከዚህ ሌላ አንድ ትልቅ ተራራ ራስ ላይ ወጥቶ በላዩ አርባ አምስት አመት በታላቅ ተጋድሎ ኖረ። መላ ዘመኑም አሰማኒያ ስምንት አመት ሲሆን በአባቱ ቤትና በአንጹኪያ ገዳም ሰባት እና ዘጠኝ አመት ከማሳለፉ በቀር ሌላ ሰባ ሁለቱን ዘመን በምሰሶ በድንጋይ ውስጥና በተራራ ላይ ቁመን በመጸለይ ነው ያሳለፈው። አቡነ ስምዖን ዝአም ያደረጋቸው ተአምራት ብዛታቸው ተጽፈው አልቁም። ብዙ ድርሳናትና ተግሳጻትንም ደርሷል። ተጋድሎውን ፈጽሞ ተጋድሎውንም ፈጽሞ ግንቦት 29 ቀን በዚች ዕለት አርፏል። ከአባታችን ስምዖን ዘአም ድረዴት በረከት ይክፈለን። በዚህ ዕለት የሚታሰበው አቡነ መዝራዕተ ክርስቶስ አባቱ ለባሴ ክርስቶስ የአጼ ፋሲል የቅርብ ወዳጅ የነበረ የጦር አዛዥ ደጃዝማች ሲሆን እናቱ ሜላንያ ትባላለች። ጻድቁ ታኅሳስ ሃያ ዘጠኝ ቀን በጎንደር ተወለዱ። ወቅቱ አጼ ሱስንዮስ የረከሰች የሮም ካቶሊክ እምነትን ተቀብሎ የሀገራችን ክርስቲያኖች በሰማዕትነት የሚገድልበት ዘመን ስለነበር እናቱ ይዘው ፎገራ ፎገራ ወረዳ ቆራጣ ወለተ ጴጥሮስ ገዳም ገባች። በዚያም ሕፃን ልጇን ክርስትና የሚያነሳላት ካህናት አጥታ ስታለቅስ ደገኘው አባት አባ ሥነ ክርስቶስ በስውር መጥተው አጠመቁትና ስሙን መዝራዕተ ክርስቶስ አሉት። የመዝራዕተ ክርስቶስ እናት ብዙም ታስጥቆይ ስለሞተች በዚያው የምትኖር መነኩሲት የሆነች አያቱ አሳደገችው። እንደ አገሩም ባህል ፈረስ ግልቢያና የጦር ውሮራ እየተማረ ከፎገራ ልጆች ጋር አደገ። አያቱም ወላጅ እናቱ ትመስለው አያቱም ወላጅ እናቱ ትመስለው ነበር። አንድ ቀን አብሮት የሚጫወት ልጅ ወላጆቹ ሲያወሩ የሰማውን ወስዶ ለመዝራዕተ ክርስቶስ እናቱ እንዳልሆነች ነገረው። እርሱም በሰማው ነገር ደንግጦ አያቱን ስለ እውነቱ ጠይቆ ተረዳ። ከዚህ በኋላ ደጃዝማች አባቱ ወደ አጼ ፋሲል ቤተ መንግስት ወስደው፣ መዝራዕተ ክርስቶስ መልከ መልካም ስለነበር ለንጉሱ አጼ ፋሲል በወጣቱ ደም ግባት ደስ ተሰኝቶ ድምፁን አሰምቶ ለዚህ ልጅ ሴት ልጅን እድርለታለሁ ሲል ለመኳንንት ሁሉ ተናገረ። አጼ ፋሲል መዝራዕተ ክርስቶስ ግን በልቡ መንኩሶ ስለመኖር የወሰነው በቤተ መንግስት ይህን የሰማለት ነበረ። ከዚህ በኋላ መዝራዕተ ክርስቶስ ምን ማድረግ እንዳለበት ሲያስብ ቆይቶ ወደ አንዱ ገዳም ጠፍቶ በመሄድ በምንኩስና ለመኖር ወሰነ። አንድ ቀን አባቱን ተከትሎ ግምጃ ቤት ማርያም ወደ ምትባል ቤተ ክርስቲያን ሄዶ ሳለ አጣኙን አባያት ባህታዊ አባት ቴዎድሮስን፣ አባቴ ከዛሬ ጀምሮ በምንኩስና ለመኖር ወስኛለሁ መርቀህ ላከኝ አለው። ባህታዊ አባት ቴዎድሮስም አንተ ገና ልጅ ነህ ቢለው የሚቀበለው አልሆነም። አባ መዝራዕተ ክርስቶስ በመጨረሻ መርቆ አሰናበተው። ወዲያውም ጻድቁ በሌሊት ከጎንደር ከተማ ጠፍቶ ወደ ሰሜን አርማጭሆ ቆላ ሄደ። በዚያም በያይቆ ዘግሙድ ስም የተሰራ ገዳም ገብቶ ከአባ ስነ ክርስቶስ ጋር ተገናኘ። ያመነኩሱትም ዘንድ ለመነው። አባ ስነ ክርስቶስ ማንነቱን ከጠየቀው በኋላ አንተ ገና ልጅ ስለሆንክ የምንኩስና ቀንበር መሸከም አይቻልህም በማለት ወደ አባቱ እንዲመለስ መከረው። በሌላም በኩል ከንጉስና ከመሳፍንቱን ጋር ላለመጣላት ፈርቶ ነበር። መዝራዕተ ክርስቶስ ግን እያለቀሰ ያንተ አምላክ ጽናት የሆነኛ ላመንኩሰኝ በማለት ለመነው። እርሱም ተግባር ቤት በአርድእትነት እያገለገለ እንዲቆይ አመክሮ ጊዜ ሰጠው። መዝራዕተ ክርስቶስም አባቱ ጭፍሮቹን ልኮ እንደገና ወደ ዓለም እንዳይመልሰው ፈርቶ ቶሎ እንዲያመነኩሱት ታመምኩ ብሎ ተኛ። መነኮሳቱም ሳይመነኩስ ቢሞት ኩነኔ ይሁንብናል ብለው አበምኔቱን ለምነው አመነኮሱት። ከመነኮሰ በኋላ በሳምንቱ አባቱ ልጁ ያለበትን ገዳም አውቆ ታናሽ ወንድሙን ከጭፍሮች ጋር በመላክ ለአባ ስነ ክርስቶስ ልጄ መዝራዕተ ክርስቶስ ካንተ ጋር እንዳለ ሰምቻለሁና ከመመንኮሱም በፊት በአስቸኳይ እንድትልክልኝ ብሎ መልእክት ላከበት። አባ ስነ ክርስቶስም ለወጡት ለመጡት ጭፍሮች መዝራዕተ ክርስቶስ እንደመነኮሰ ነገራቸው። ጭፍሮችም ከአባ ጋር ብዙ ስለተጨቃጨቁ መዝራዕተ ክርስቶስ ከእነርሱ ጋር ለመሄድ ተስማማ። ከነርሱም ጋር ሳለ ከጭፍሮቹ አንዱና መሪያቸው የሆነው ሰውም ተሳልሜ ልምጣ ጋቢ ስጠኝ ብሎ ወደ ቤተክርስቲያን ገብቶ በምስራቅ ባለው በር ወጥቶ ጠፍቶ አርማጭሆ ጫካ ውስጥ ገብቶ ጠፋ። አጎቱና ጭፍሮችን ፈልገው ቢያጡት ተስፋ ቆርጠው ተመለሱ። ከዚህም በኋላ መዝራዕተ ክርስቶስ ወደ አንገረብ ወንዝ ሂዶ በዚያ ከርኩሳን መናፍስ ጋር እየተጋደለ በተጋድሎ በጾም በጸሎት ተወስኖ ኖረ። ተመልሶ ወደ ገዳም ቢመጣ አባቱና ዘመዶቹ እንደማያስመጡ ስላወቀ አባ ስነ ክርስቶስን አስፈቅዶ ወደ ላይ አርማጭሆ ደብረ ሙጅና አባ ብሳዴ ገዳም ተአምር ገዳም ሄደ። በዚህም ሰባት ዓመት በተጋድሎ ከኖረ በኋላ ወደ ዋልድባ ገዳም ሄደ። በዚያም ስዕለ ማርያምን በጎኑ ታቅፎ ሲያዝን ለብዙ መናንያን የተሰወረች ደብረ ሲና የተባለች በዋልድባ የምትገኝ ቅድስት ቦታ ተገለጠችለት። በደብረ ሲና ተራራ ላይ ወጥቶ አርባ ቀንና ና አርባ ሌሊት ሱባኤ ያዘ። በዋልድባ አስራ አንድ ዓመት እንደተቀመጠ የታዘዘ መልአክ መጥቶ በዚህ ገዳም የምትኖርበት ጊዜ አልቋልና ውጣ ብሎ አዘዘው። ከዚያም ከዋልድባ ወጥቶ ወደ ሰሜን ተራራ ወደ ሰሜን ተራራ ሂዶ ከቅዱስ ያሬር ገዳም ተባርኮ ወደ ትግራይ ገራ አልታ ሄደ። ቀጥሎም ወደ ጉንዳ ጉንዲ ማርያም ገዳም ገቶ በተጋድሎ መኖር እንደጀመረ አንድ የበቃ ባይታዊ መጥቶ ክፍልህ በዚህ ገዳም አይደለምና ወደ ሌላ ገዳም ሂድ አለው። ወደ መጠራ መቃብረ ጻድቃን ዘንድ ሂዶ አጽመ ቅዱሳንን ሲያጥን ሲያጥን ወረ ይህ ገዳም ክፍልህ አይደለም የሚል ድምፅም ከሰማይ መጣለት። ተነስቶም ወደ ደብረ ቢዝን ሲጓዝ ሌሎቹ መነኮሳት አገኘና በመረብ ወንዝ ሸለቆ ውስጥ ብዙ መናንያን እንዳሉ ሲነገሩት በሌላ አቅጣጫ ወደ መረብ ወንዝ አቀና። በዚያም ሽንፋ በተባለ ቦታ ገዳም መስርቶ ሲቀመጥ መንፈስ ቅዱስ እግዚአብሔር የጠራቸው አስራ ሁለት መነኮሳት መጥተው አርዲት ሆኑለት። እነርሱም በወባ በሽታ ታመው ስላረፉ አቡነ መዝራዕተ ክርስቶስ ወንድሞቼን አጥቼ በዚህ መኖር ለእኔ አይገባኝም፣ ክፍሌ አይደለም ብሎ ወጥቶ ወደ ትግራይ ሄደ። አድዋ አውራጃ የሃ አቡነ አፍጼ ገዳም ከተሳለመ በኋላ ገዳሙን ከከበቡት ተራሮች መካከል በአንደኛው ላይ ማይዱሮ ወደሚባል ተራራ ወጥቶ አዲስ ገዳም መሰረተ። ታቦተ ማርያምን አስገብቶ ሲኖር ከአቅጣጫው መናንያም መነኮሳት ወደ እርሱ መጡ። አቡነ መዝራዕተ ክርስቶስም እስከ ዘጠና ሶስት ዓመቱ ገዳሙን በአበ ምኔትነት እያስተዳደረ በታላቅ ተጋድሎ ከኖረ በኋላ ግንቦት 29 ቀን በዚህ ዕለት ከዚህ ዓለም ድካም አረፈ። ማይዱር በተባለው ገዳም ራሱ በሰራው በእመቤታችን ቤተክርስቲያን ውስጥ የተቀበረ ሲሆን ገዳሙም እስከ ዛሬ ድረስ እንደ አቡነ መዝራዕተ ክርስቶስ ገዳም እየተባለ ይጠራል።